ሰላም ጤና ይስጥልኝ። የዕለቱን ዜና እናሰማለን። በድሬዳዋ አስተዳደር በማኅበረሰቡ እና በአመራሩ ቅንጅታዊ አሰራር በመዳበሩ ዘርፈ ብዙ የልማት ሥራዎች በአጭር ጊዜ ውስጥ ተጠናቀው ለአገልግሎት ክፍት መሆናቸው ተገለጸ። በፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት አቶ ቴዎድሮስ ምህረት የተመራ ልዑካን ቡድን በድሬዳዋ አስተዳደር እየተከናወኑ የሚገኙ የልማት ሥራዎችንም ተዘዋውሮ ጎብኝቷል። ልኡኩ ከድሬዳዋ አስተዳደር ምክር ቤት አፈ ጉባኤ ወይዘሮ ፈትያ አደን እንዲሁም ከድሬዳዋ አስተዳደር ምክር ቤት ምክትል አፈ ጉባኤ ወይዘሮ ከሪማ አሊ ጋር በጋራ በመሆን የድሬዳዋ ነፃ የንግድ ቀጠናን፣ ደረቅ ወደብን፣ በኢትዮጵያ ምድር ባቡር ኮርፖሬሽን የአዲስ አበባ ጅቡቲ ባቡር መስመር ድሬዳዋ ባቡር ጣቢያን፣ የእምርታ ቤተ መጻሕፍትን እንዲሁም ድሬ መሶብ የአንድ ማዕከል አገልግሎት መስጫን ተመልክቷል። በጉብኝቱም በድሬዳዋ አስተዳደር በማኅበረሰቡና በአመራሩ ቅንጅታዊ አሰራር መዳበር ዘርፈ ብዙ የልማት ስራዎች በአጭር ጊዜ ውስጥ ተጠናቀው ለአገልግሎት ክፍት መሆናቸው የተገለጸ ሲሆን ይህም በቀጣይ ተጠናክሮ መቀጠል እንደሚገባው ተመላክቷል። ለልዑክ ቡድኑ በድሬዳዋ ቤተ መንግስት የእንኳን ደህና መጣችሁ አቀባበልም ተደርጎለታል። ቀጥራ ከምትሰራበት መኖሪያ ቤት ከአምስት ሚሊዮን ብር በላይ የሚገመቱ የወርቅ ጌጣጌጦችን እያሰረቀችው የቤት ሠራተኛ በቁጥጥር ስር ውላ ምርመራ የተጠራባት መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ ገለጸ። ተጠርጣሪ ብርቱካን ቢያድጌ የወንጀል ድርጊቱን የፈጸመችው መስከረም 23 ቀን 2018 ዓ ም በቂርቆስ ክፍለ ከተማ ወረዳ አንድ ወሎ ሰፈር አካባቢ ከሚገኝ መኖሪያ ቤት ከጠዋቱ 12 ሰዓት ነው። ተጠርጣሪዋ በግል ተበዳይ መኖሪያ ቤት በቤት ዳኝነት ተቀጥራ ለዘጠኝ ወራት ያህል የሰራች ቢሆንም በዕለቱ የአሰሪዋን መተኛት እንደምቹ ሁኔታ በመጠቀም በቁም ሳጥን ውስጥ ተቀምጦ የነበረ የአንገት፣ የእጅ፣ የጆሮ እና የጣቱ የወርቅ እንዲሁም ወርቅ መሰል ጌጣጌጦችን ሰባት የእጅ ሰዓቶችን፣ አምስት የተለያዩ ሞባይሎችን፣ አንድ ታብሌት፣ አንድ ፓወር ባንክ 12525 ብር እና 60 የእንግሊዝ ፓውንድ በአጠቃላይ 5258925 ብር የሚገመቱ ንብረቶችን በመስረቅ ንፋስ ስልክ ላፍቶ ክፍለ ከተማ ወረዳ ሁለት መካኒሳ አካባቢ ከሚገኝ አንድ ሆቴል አልጋ በመያዝ መደበቋን በቂርቆስ ክፍለ ከተማ ፖሊስ መምሪያ የባምቢስ አካባቢ ፖሊስ ጣቢያ ገልጿል። የግል ተበዳይ ንብረታቸው ቤት ሰራተኛቸው መሰረቁን ለፖሊስ ካመለከቱ በኋላ የባምቢስ አካባቢ ፖሊስ ጣቢያ ከቆሬ አካባቢ ፖሊስ ጣቢያ ጋር በመቀናጀት በተከናወነው የክትትል ስራ ንብረቱን ይዛ ከተደበቀችበት ሆቴል ከነ ግዚቢቱ በመያዝ ምርመራ እየተጠራባት መሆኑን ፖሊስ ገልጿል። በአንዳንድ የቤት ሰራተኞች የሚፈጸሙ የስርቆት ወንጀሎችን አስቀድሞ ለመከላከል ሕብረተሰቡ ሰራተኞችን ሲቀጥር ትክክለኛ አድራሻቸው የሚታወቅ እና ተገቢ ዋስትና በማቅረብ የሚችሉ መሆን አለባቸው ያለው ፖሊስ ከተቀጠሩም በኋላ ተገቢውን ክትትል ማድረግ እንደሚገባም የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን አስተላልፏል። በባንግላዴሽ አውሮፕላን ማረፊያ በደረሰ የእሳት አደጋ አንድ ቢሊዮን ዶላር የሚገመት ጉዳት ደርሷል። በአውሮፕላን ማረፊያው ጉዳት በደረሰበት የሎጂስቲክስ ማዕከል ጨርቆች፣ መድኃኒቶች፣ ኬሚካሎችና ሌሎች ዕቃዎች ተከማችተው የነበረ ሲሆን በአልባሳትና ጥሬ ዕቃዎች ላይ ከባድ ጉዳት መድረሱም ተገልጿል። 27 ሰዓታት በፈጀው የእሳት ቃጠሎን የማጥፋት ሂደት 35 ሰዎች ላይ ጉዳት የደረሰ ሲሆን በአደጋው ምክንያት በረራዎች ለጊዜው መቋረጣቸውም ነው የተገለጸው። የእሳት አደጋውን መንስኤ ለማጣራት ምርመራ እየተከናወነ ሲሆን አደጋው በቀጣይ የንግድ እንቅስቃሴዎችን ሊጎዳ እንደሚችል የሀገሪቱን የአልባሳት አምራቾችን ላኪዎችን እና ማህበር ጠቅሶ ቢቢሲ ዘግቧል። ባንግላዴሽ ከቻይና በመቀጠል በዓለም ሁለተኛዋ የጨርቃ ጨርቅ አቅራቢ መሆኗን የጠቀሰው ዘገባው ዘርፉ በአመት 40 ቢሊዮን ዶላር ገቢ በማመንጨት ከሀገሪቱ አጠቃላይ ምርት 10 በመቶውን እንደሚይዝ አመልክቷል። ባሳለፍነው ቅዳሜ የተከሰተው የእሳት ቃጠሎ በሀገሪቱ በአንድ ሳምንት ውስጥ የተከሰተ ሲሆን ባሳለፍነው ቅዳሜ የተከሰተው የእሳት ቃጠሎ በሀገሪቱ በአንድ ሳምንት ውስጥ የተከሰተ ሶስተኛው ከባድ የእሳት ቃጠሎ ሲሆን በመጋዘን ላይ በደረሰ ሌላ ቃጠሎ ቢያንስ 16 ሰዎች መሞታቸው ተገልጿል። በዓለም ላይ ካሉ ታላላቅ ሙዚየሞች አንዱ የሆነውና በፈረንሳይ ፓሪስ የሚገኘው ሉቭር ሙዚየም ባልታወቁ ግለሰቦች ተዘርፎ በናፖሊዮን ዘመነ መንግሥት የነበሩ ቅርሶች መወሰዳቸው ታውቋል። ትናንት በተፈጸመውና ከአራት እስከ ሰባት ደቂቃ ብቻ እንደፈጀ በተገመተው በዚህ ዘረፋ ቁጥራቸው ለጊዜው ያልታወቀ ዘራፊዎች የጭነት መኪና ላይ የተገጠመ መሰላል በመጠቀም ወደ ሙዚየም ቅጥር ግቢ ከገቡ በኋላ ዘጠኝ የሚደርሱ በፈረንሳይ ናፖሊዮን ዘመነ መንግሥት የነበሩ ዋጋቸው የማይተመን ቅርሶችን መውሰዳቸው ተነግሯል። ለረጅም ጊዜ በተጠና ሁኔታ የተከናወነ እንደሆነ በተገመተው በዚህ ዘረፋ ዘራፊዎቹ ከእይታ ተሰውረው የሙዚየሙን መስኮት በመስበር ወንጀሉን ፈጽመዋል። በመላው ፓሪስ ዘራፊዎቹን የመፈለግ ሥራ ተጠናክሮ የቀጠለ ሲሆን ፖሊስ እነዚህን በዋጋ የማይተመኑ ቅርሶች ለማግኘት ሕብረተሰቡ እንዲተባበር ጥሪ አቅርቧል። ከ380 ሺህ በላይ ከሚሆኑት አጠቃላይ ቅርሶች ውስጥ ሊዮናርዶ ዳቪንች የሳላትን ታዋቂዋን የሞናሊዛን ስዕል ጨምሮ ከ35000 በላይ የተለያዩ ቅርሶችን ብቻ ለእይታ የሚያቀርበው ሉቭር ሙዚየም በዓለም ላይ ከፍተኛ ጥበቃ ከሚደረግላቸው ሙዚየሞች አንዱ እንደሆነ ይታወቃል።